ተረጋጊ እናት ዝናብም ስለሆነ ነው ይበናል። ዝናብም ስለሆነ እንዴ ተረጋግተሽ ነው በቃ። እና በናት ይገባኛል። እኔ ፊልንጉ ከባድ ኦልሞስት መኝታ ቤት ገብተው ሴክሽዋል ነገር ፈጽሞ ይወጣሉ። ቤት ውስጥ የምትመላለስ አይነት ሴት እንደሆነች ነው ያወቁት። በጣም አሳፋሪ ነገር ነው። የተለያየ ሴቶች ከእለት እለት፣ አዳዲስ ልጆች፣ ህጻን ልጆች እንዳለ ነው ይዞ የሚመጣው። የሚወጣም ይገባል። እንደ ማንኛውም ፍቅረኛ እመጣለሁ፣ እጮኛው ነኝ። ከፍቅረኝነት አልፎ እጮኛው ነኝ። በቅርቡ ያው እንጋባለን። እስከዛ ባለውም ግን እሱ እዚያ ሴት ያስፈልገዋል። ለዛ ይግ አይ በጣም ደስ ይላል። ግን እውነት ለመናገር ሰላም ሰላም፣ ውድ አራዳ ታይምስ ቤተሰቦቻችን እንደምን እስከዚህ ሰዓት ቆያችን ያልኩኝ፣ ዛሬ ደግሞ በአይነቱ ለየት ያለ በአዲስ ቪዲዮ ተገናኝተናል። የቪዲዮ ባለቤት ከአረብ ሀገር ወይንሸት ትባላለች። የላከችልኝ አጭር ቪዲዮ አለ። እሱን ቪዲዮ አይተን እንመለስም። አንድ ስለራሴ ታሪክ ስላጫውት ነበረ አሁን ያለሁት አረብ ሀገር ነው ያለሁት አረብ ሀገር ነው እና በጣም ከልጅነት ጀምሮ አብራደጌ ብቻ ከአንደኛ ክፍል ብቻ በቃ አብረን ያደግ ነው። አንድ ሰፈር የልጅነት ጓደኛ ፍቅረኛ የሚለው አለ አዲስ አበባ ውስጥ እና እኔ አረብ ሀገር ሄጃለሁ። ህይወታችን ላቀና ፈልጌ ማለት ነው። አረብ ሀገር ሄጄ እየሰራሁኝ ነው እና በር ምልክለት አለው ቤተሰብቻለሁ ምናምን ብሎኛል እና ከሰዎች አንደበት መጥፎ ነገር እየሰማው ስለሆነ ነው፣ እንዳ እንድታጣሩ ልኝ ነበረ። ብዙ ሴቶች አጠገቧሉ ብዙ ሴቶች አብሮ በጣም ከሴቶች ጋር ነው ውሎ ምናም ብለው ስላሉኝ ነው እና እስኪ እንድታጣሩልኝ ነበር የፈለግኩት። እንግዲህ ወይን እሸት እንደነገረችን በጣም የምትወደው የምታፈቅረው ልታገበው ወደ አዲስ አበባ ለመምጣት ፕሮሰስ እየጀመረች አይነት ግለሰብ እንደሆነች እናውቃለን። ቤትም እንዲሰራላት የተለያዩ ገንዘቦች የላከችለት እንደሆነ እናውቃለን። እናም የኔ ሚዲያ ስለምታውቀው እንዳይላት ባለቤቷ ምን ላይ እንዳለ ቤቷስ እንደተሰራ ምን አይነት ሁኔታ ላይ እንዳለ እንድጠረጥርላት እንዳይላት እንዳግዛት ነው የደወለችልኝ ቪዲዮ የላከችልኝ። እንግዲህ እሱን ለማግኘት ለማውራት ሞክራለሁ። እንደነገረችኝ ጥሩ የሚባል ባለቤት ነው ብላኛለች። እሱን ላግኝቼ ለማውራት ለመጠየቅ ሞክራለሁ። እስከ ፕሮግራማችሁ ፍጻሜ ድረስ አብራችሁ እንዲቆዩ የጋበዝኩኝ ወደ ቪዲዮ ሰላም፣ ሰላም፣ ሰላም ውድ አራዳ ታይምስ ቤተሰቦቻችን። እንግዲህ ኦልሞስት አሁን እሱ ሰፈር ነው የሚገኘው፣ ማለትም ወይና ተወልዳ ያደገችበት አካባቢ ነው የሚገኘው ና ያው ለማውራት እሱ ለመጠየቅ ለማገዝ እየሞከርኩ ነው ያሉት ምም ለማለት ነው። ቀጥሮ አለው አውራሃለው አገኘሃለው ብያለሁ። ና ሆነ ለማውራት ለማወጣጣት ሞክራለሁ። ሰርፕራይዝ አለ ወይኗ። ኦልሞስት አዲስ አበባ ልመጣ ነው ናም ብዬ ነው ስለማውራት ሞክረው ና ሆነ ዲቴይል የሚሰጠኝ መረጃዎች ማውረው ነገር ካለ እንግዲህ አብረን የምናይ ጎዳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድቆዩ እጋብዛለሁ። ኦልሞስት ያኛው ልጅ ነው መሰለኝ፣ አሁን እየተጠጋኝ ነው። እውነት ለመናገር ትንሽ የሚያስጠረጥር ጉዳይ አለው፣ የሆነ ግራ የሚያጋባ ነገር አለው። ግን እስኪ ለማንኛውም አብረ ምንህ ጉዳይ ይሆናል። ለማንኛውም እየተንቀሳቀስኩ ነው። እስቲ አብረን እንቀጥላለን። ሀይ! እንዴ! አንተ ነ ኦኬ፣ መኮ ኦኬ፣ አባት፣ አየሩ ትንሽ ዝናባማ ነገር ነው ሁሉ ኦልሞስት በስልክ እንዳውሮ ነው። የወይኗ አብሮ አደግ ነኝ። እሺ እኮ ምን ነበር፣ እና ና ወደዚህ ጋር ችግር የለውም። አይ አትፍራ፣ ምንም የተፈጠረ ጉዳይ ኑሮ ምናምን ሳይሆን እኮ። አይ እሷም ደህና ናት፣ አትጨናነቅ። ምንድነው የሆነ ከወይና ጋር ጥሩ የሚባል ባል፣ ጥሩ የሚባል አባት፣ ጥሩ የሚባል ባለቤት፣ ጥሩ የሚባል ትዳር ያለ ሰው እንደሆነ ካውቃለውና እውነት ለመናገር አንተ ለማመስገን ነው የመጣሁት እኔ። በጣም ጥሩ የሚባል ባለቤት እንደሆነ ታውቃለህ። ምስጋናው ችግር የለውም ለምስጋናው። አዎ እና ሰርፕራይዝም ይዤልህ መጥቻለሁ። እውነት ለመናገር የምን ሰርፕራይዝ? ስለ ወይ ነው ያወራች ይነገር አለ ይሄ ጥሩ ልጅ የሚባል ነው፣ የሚወደድ አይነት ባህል ያለው ለሷ ሁሉ ብዙ ነገር ምስ ያረክ ብዙ ነገር መስዋዕትነት የከፈልኩ እንደሆነ ማውቃለሁና ይሄን ነገር ለማበረታታት በቃ ብዙ መማሪያ እንድትሆን ለብዙ ሚስቶችም አለ ራይ እንድትሆን አይነት ነገር ስለማስመኝ ይሄን እያልኩ ያለሁት እና ኦልሞስት እውነት ለመናገር ዝናባማም ስለሆነ ሰርፕራይዜንም እዚህ ቦታ ላይ መስጠት ተገቢ ስላልሆነ እቤት ገብተን ብናወራ ደስ ይለኛል። አሁን እንኳንስ እቤት እንኳን አሁን እንትን አይደለም ያው ስልክ ስራም አለብኝ፣ ወደ ላይ ሆነ ስራ አለችብኝ፣ በሆነ ሌላ ቀን ብናረገው ደስ ይለኛል፣ የሆነ ሰው ስለማገኘው። ኦኬ በቃ ሌላ ቀን ወይ ማድረግ እንችላለን። ኢትስ ኦኬ። ሰርፕራይዙንም ልሰጥ ስለፈለኩ ነው። ግን ለወይናው ጥሩ የሚባል አመለካከት ያለ ጥሩ የሚባል ባልም እንደሆን ካቃለሁ እና እስቲ ብቻ አይኖሽ ማውራታችን አይቀርም፣ እናውራለን። አትጨናነቅ አንተ። ችግር የለውም። አይ ምን ያጨነቀኛል። እና እዚሁ አካባቢ ነው ቤታችሁ? አዎ እዛ፣ ያ ሜዳ ነበር ድሮ። ነው የማውቃት እዛ አብረን ያደግነው እየተጫወተን፣ እንደ ልጅነት እና በጣም ደስ የምትለኝ እህቴ ናት። አሁንም ውጭ አገር ላይ እንዳለች አውቃለሁ። ቤቱ ብዙ ነገር ስለሷ አውቃለሁ። እውነት ለመናገር ጓደኛዬ ስለሆነች ብዙ መረጃዎች አሉ። ለማንኛውም አብረን ምን ጉዳይ፣ ችግር የለውም በፈለክበት ሰዓት ስልክ ታዛሪ ስራ ምናምን ስለበዛብኝ፣ በፈለክም ሰዓትም ወይ ተመቸክ ደግም መምጣት ትችላለ መተን እናወራለን። ችግር የለውም ወይ ነገ እናድርገዋ። በቃ እሺ፣ ችግር የለውም አረ፣ ቤቴ ክፍት ነው በቃ። እሺ እናወራለን በቃ አሊያዘ። እሺ በል እሺ፣ እሺ እውነት ለመናገር አየሩም ለማውራት አልተመቸኝም። የሆነ ትንሽ ጨለማማ የሚያስደነግጥ የሚያሰብር አይነት ነገር ነው ያለው። እሱም እኔን ሊያወራኝ ፈቃደኛ አልሆነ። እውነት ለመናገር ትንሽ የሚያስጠረጥሩ ነገራቶች አሉኝ። ከዛ ራሱ ሲመጣ ከሆነ ሴት ጋር ነበር የመጣውና ልጅቷን ቻው ብሎ ነው የተለያየው። ምናምን አይዶን ነው እንግዲህ በደንብ ዲቴል ለማጣራት፣ ለማወቅ፣ ለመጠርጠር ነው ፊንጮች እያገኙ ያሉት እና እስቲ ክትትላችን አብረን ምንቀጥል ይሆናል። እንግዲህ ቤተሰቦቼ ጀስት አሁን የወይኗን ቃል ሰምቼ አሁን እሱ ግቢ ነው የሚገኘው እና ይህም ቤት ገዝቸዋለሁ ለወይኗ በገንዘብ የሰሩለት ቤት ነው ብሎ ነው የሚያስበው። እኔ ደግሞ እዚህ ግቢ አከራይ እንዳለና የተሸጠ ቤት እንደሌለ ኦልሞስት ሁሉም ሰው ተከራይ እንደሆነ ነው የማቀው እና ይሄ የዳንኤልን ቤት ጨምሮ ሶስት አራት ቤት እዚህ ግቢ እንዳላቃለሁ ኦልሞስት፣ የቤቱን አከራይ አግኝቼ ለማውራት ሞክሬ ግቢ ውስጥ የተገኘሁት አጋጣሚ ሆኖም ይኸው ግቢ ውስጥ አግኝቻታለሁና፣ ሰላም፣ ሰላም ነው፣ እንዴት ነው ሁሉ አማል? አለ እግዚአብሔር ይመስገን። እኔንስ አያውቁኝም? ምን ተቸግረ መጣ? የእኔ ጌታ፣ አላውቅም። አዎ፣ እዚህ ግቢ ዳንኤል የሚባል ተከራይቶ የሚኖር ሰው አለ ተብዬ ነበረ። አዎ፣ ዳንኤል የሚባል አለ። ኦኬ፣ አይ ቲንክ ካልተሳሳትኩ፣ ወይን እሸትን ሊያውቋት ይችላሉ። አው አንድ አነስ ያለች ልጅ ያለች፣ አው አሁን ኦልሞስት አዲስ አበባ የለችም፣ ከሀገር ውጭ እንደሆነች እዚህ አካባቢም ተወልዳ እንዳደገች ምናልባት የተለያዩ ነገራቶች ደርሰውኛል። ያው እኔ ተከራይተው ነው እንጂ የመጡት እዚህ ትኑር ምናምን እሱን አላውቅም። ኦኬ ተከራይተው ሲሉ ይቅርታ አድርጉልኝና ዳንኤል ኦልሞስት እዚህ ግቢ የትኛው ቤት ውስጥ እንደሚኖር ዲቴል መረጃ ባይኖረኝም፣ ይህን ቤት ግን ወይኗ ገዝቶላት ወይ ደግሞ በእሷ ገንዘብ የሚኖሩ አይነት አድርጎ ነው የነገራት አይ ተከራይቶ ነው የሚኖረው። ገዝቷ ቤቱ የራሴ ቤት ነው። ተከራይቶ ነው ያለው እንጂ ምንም የገዛው ነገር የለም። ምንም የገዛው ንብረት የለም። ገዝቼ ነው ብለዋል። አይ ተከራይቶ ነው ያለው። ኦኬ። በጣም ከባድ ነገር ነው። እንዴት ነው ግን እዚህ ቤት ውስጥስ የሚመላለሱ ሰዎች አሉ ወይ? ልጁ ምን አይነት ባህር ያለበት ሰፈር ውስጥ ግቢ ውስጥ ቤት ውስጥ? አይ ባህሪው ትንሽ ከበድ ይላል። የተለያዩ ሴቶች ነው ይዞ ሲያመላልስ። ምን ሲል የሚውለው? ኦኬ። እኔ የራሱ ትንግርት ነው የሆነብኝ። እንዴት እንደሆነ እኔ እንጃ። በጣም ከባድ ነገር ነው እውነት ለመናገር። እና ቤትም የገዛው ነገር የለም፣ የተለያዩ ሴቶችንም ነው የሚያመጣው። ምንም ነገር የለም። የተለያየ ሴቶች ከእለት እለት አዳዲስ ልጆች ሕጻን ልጆች እንዳለ ነው ይዞም የሚመጣው ነው ወጣም ይገባ። እንዴት ነው የቤት ኪራዩን በአግባቡ ይከፍላል? አይ በአግባቡ አይከፍልም። አሁንም አለበት፣ አልከፈለም። ኦኬ በጣም ከባድ ነገር ነው እንግዲህ፣ በጣም እንደምትወደው ከዛ ገንዘብ እንደምትልክለት ምናምን እሱን እሱን አውቃለሁ። ያው በእሱ ነው መሰለኝ ያው ብዙ ሴቶች የሚያመላልሰው በዛ በምትልክለት ነው። እሱም አው ገንዘብ እንደምልክለት በምልክለትም ገንዘብ ይሄን፣ አሁን ተከራይቶ የሚኖረው ቤት ገዝቼው ነው እንዳለም አውቃለሁ። አይ አልገዛ መግዛት አልገዛም። ተከራይቶ ነው። የአሁኑ እዳ አለበት። ሴት ከማመላለስ ውጪ ምንም ያየሁበት ነገር የለም። በጣም ከባድ ነገር ነው እንግዲህ፣ በጣም ነው እኔ እንጃ። እንግዲህ ማዘርዬ ለማንኛውም አሁን አየሩም ዝናባማ ነገር ነው አላቁሞት ዲቴል ተገናኝተን ማውራት የምንችለው ምናምን ጉዳይ ከተፈጠረ ልናወራው እንችላለን እና ፈቃደኛ ነው ታል ፈቃደኛ ነኝ እሺ ማዘርዬ ተመልሼ እመጣለሁ እግዚአብሔር ያክብርልኝ እሺ እሺ እሺ እንግዲህ ተመልካቾቻችን በጣም ከባድ ነገር ነው ዝናብም ነውና እኔ እንጃ እኔ ማለት ያለብኝ ነገር አላውቅም ኦልሞስት ቤት አለ የሚባለው ነገር ሁሉም ውሸት ነው። እዚህ ቤትም የሚመላለሱ ሴቶች ያሰብነው ጥርጣሬ ሁሉ በጣም ልክ ነው። ና ኦልሞስት እዚህ ቤት ውስጥ ድብቅ ካሜራ አስቀምጠን ለመከታተልም ሞክረን የሚፈጠረውን ነገር አብረን ምን ሆነ በጣም አጸያፊ ና አሳፋሪ ሰው እንደሆነ እናውቃለን። እንግዲህ ወይኗ እንግዲህ ጥሩ መረጃ እውነት የሚባል መረጃ ወደ እሷ ወደ አንቺ እንደማደርስልሽ ቃል ገባልሻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንዲቆዩ ጋብዛለሁ። ቸር እንግዲህ ተመልካቾቻችን ይኸው፣ ከዛ በኋላ የተለያዩ መንገዶችን የሞከር ነው። ወይን ወይንሸት ካለችን በኋላ እሱን ለማውራት ነው የሞከርኩት እና እሱንም ሰፈሩ አግኝቼ አውርቻዋለሁ። እና እሱን ካወሮ በኋላም ደግሞ ቤት ውስጥ ገዝቼ እላታለሁ ብሎ ለወይንሸት ያሳየኝን ቤት ኦልሞስት አከራይ እንዳለው እና የተከራዩ ግቢ እንደሆነ አውቄ አከራዩንም ቀረቤ ለማውራት ሞክሬ አከራዩም የሰጡኝ ምላሽ ይሄ ነበረ። እናም በጣም አስከፊ ነገር ነው። እናም እዚህ ቪዲዮ ላይ የምትመለከቷት ልጅ ኦልሞስት አከራዩ ከሰጠችኝ በኋላ የሚያስጠረጥር ነገር የሚያሳስብ ነገር ስላለ ቤት ውስጥ ድብቅ ካሜራ አስቀምጬ ነበረ። ያን ድብቅ ካሜራ ካስቀመጥኩኝ በኋላ ቤት ውስጥ የምመለከተው ነገር አሁን የምታዩት ቪዲዮ ላይ እቺ ነጭ አጭር ቀሚስ የለበሸችው ሴት ኦልሞስት ፍቅረኛው እንደሆነች ነው የነገራት። ያለው ሁለት አመት ሶስት አመት አብሮ እንደቆዩ ነው የማቀው። ያለኝ ዲቴል መረጃ ነው። ይኸው በጣም እንግዲህ ይኸው ኦልሞስት መኝታ ቤት ገብተው ሴክሿል ነገር ፈጽሞም ይወጣሉ። ቤት ውስጥ የምትመላለስ አይነት ሴት እንደሆነች ነው ያወቁት። በጣም አሳፋሪ ነገር ነው። እንግዲህ የመኮንኑ ጉዳይ እንደምናየው ነው። አሁንም ቤት ውስጥ ሌላ ሴት እንዳለች ነው ካሜራ ላይ ያየሁት ያሉት። ኦልሞስት በቀን ሁለት ሶስት ሴት ነው የቀያየር ያለው ግለሰብ አጸያፊ፣ አሳፋሪ አይነት ሰው ነው እና አሁንም ሌላ ሴት ቀይሮታል። ኦልሞስት እሷም ከቤት ጨርሳ እየወጣች እንደሆነ አውቃለሁ። ወቅቱም ያው ክረምታማ አካባቢ ስለሆነ ዝናብ ነው እና ያው መስዋዕትነት እየከፈልን ነው የምንገኘው። ዝናብ እየመታን ነውና ኦልሞስት ከቤት እየወጣች እንደሆነ ነው ያየሁት ያሉት። እሷን ለማውራት፣ ለመቅረብ፣ ለመጠየቅ ሞክራለሁ። እስቲ አብረን ምን ነው ጉዳዩና፣ እስከ ፕሮግራማችን ታይ ድረስ አብራችሁ ቆዩ። ሰላም የኔ እናት፣ ዝናብ ነው አስጠልኝ በእናትሽ። እንዴ ነሽ? ከቤት ይወጣሽ? ኦኬ፣ አዎ፣ ይገባኛል። እንዴ ነሽ? አይ ነው ትንሽ ሰው እየጠበቅኩ ስለሆነ እዚህ ጋር ማውራት ስላለብን ነው፣ ዝናብም እንዳይመታሽ እኔ ቸኩያለሁ የኔ እናት ስልሽ ኦልሞስት እኔም ቸኩያለሁ ልሄድ ነው አንቺም ለቸኮልሽው እና ግን የመኩ ጓደኛ ፍቅረኛ ምናምን እንደሆንሽ አልተሳሳትኩም አልተሳሳትኩም እዚህ እኔ አታውቂኝም አታውቂኝም የመኩ ቤስት ፍሬንድ አብሮ አደጉ ነኝ እውነት ለመናገር እና ደስ የሚል አይነት የፍቅረኝነት አይነት ላይፍ የኖራችሁ እንደሆነ ነው ደስ ይለኝ ነበረ ብዙም የግል ጉዳይ አውካው ገባኝ ገባኝ። ግን ቅርታ አድርጊልኝና በጣም አቋሚሽ ምናምን ቆንጆ ልጅ ነሽ። አመሰግናለሁ። እኔ እንጃ ስልሽ አሁን ከመውኬ ጋር ባለሽ ግን ግንኙነት ግን ደስተኛ ነሽ እንዴ? በደንብ ትፈልጊው አይደል እንዴ? ኦኬ ኦኬ። አልሞስት እዚህ ቤስ ነው። አሁን የኖርሽ ያለሽ ሙሉ ታይምሽ ነው። እሺ። አይ እንደዛ ሳይሆን ያው እንደማንኛውም ፍቅረኛ እመጣለሁ። ጮኛው ነኝ። ከፍቅረኛነቱም አልፎ ጮኛው ነኝ። በቅርቡ ያው እንጋባለን። እስከዛ ባለውም ግን እሱ እዚህ አይ በጣም ደስ ይላል። ግን እውነት ለመናገር እስካሁን የሆነ እያሰብሽ ያለሽው ነገር ያለው ነገር የሆነ ጥሩ የሚባል ነገር አይደለም ስልሽ፣ ይሄ ነገር ላውራ ላውራ ይቅርታ፣ በጣም ግን መኮንን የሚባለው ግለሰብ የሆነ ጥሩ የሚባል ሰው አይደለም። ቢኮዝ ይገባኛል፣ ባለቤትሽ ነው ሌላ እኔ ሌላ ምንም ሀገር አስቤ ምናምን ሳይሆን እንደዛ ካለው እኮ እኔ እኮ ስለ እሱ እኮ በደንብ አውቃለሁ። ማለት የዛሬ ወይም አንድ ሳምንት ወይም የወር ፍቅረኝነት ወይም ጓደኝነት አይደለም ነው ያለነው። ስለዚህ በደንብ አውቀዋለሁ። አንተ አሁን መተ እንደዚህ ስላልከኝ ምንም ቢያንስ እሺ፣ ስንት አመት ሆናችሁ? 3 አመት ሊሞላችሁ ከሆነ ይሄ ሁሉ ነገር ያለው ነገር ነገር ቤት፣ ምን ታይም፣ ምን አይነት ምን አይነት ታይም ነው? ሙሉ ታይም ሙሉ ጊዜሽን እዚህ ቤት አንድ ሰዓት ሁለት ሰዓት ነው የቆየሽ? በፈለኩ ሰዓት ይመጣለው። መምጣት ባለብኝ ሰዓት ይመጣለው። ስለ ማንኛውም ቆይ ማሳየት። ወይኔ ምንድን ነው የምታሳየኝ? አይ ነው ወይ ማሳየት ያለብኝን፣ እንትን ማሳየት ካለብኝ ላሳይሽ ነው። ኦልሞስት ይሄን አየሽው? ያው ማለት መኮንን ቤት ውስጥ ድብቅ ካሜራ አስቀምጫለሁ። አሁን ደሞ በፎቶሾፕ እንደዚህ። አይ ፎቶሾፕ አይደለም፣ እኔን ታውቂኛለሽ። ከዚህ በፊት አላቅሽም። እና ታዲያ ያው እዚህ ጋር ማየት ከቻልሽ ላይቭ ነው፣ ላይቭ ይላል እና ቤት ውስጥ ይኸው፣ አሁን አንቺ በወጣችበት ቅጽበት ሌላ ሴት እያወራን ደው ያሶቀና ምን እንድትመለሽ ይማን እንድትመለሽ ይማን ሳይሆን ካንቺ በፊትም ተረጋጊና፣ ካንቺ በፊትም እቺ ግለሰባ ያየሽት ማክዳት ትባላለች። እቺ ግለሰብ በቤት ውስጥ ይዘው እቶ፣ ልክ እሷ እንደወጣች ነው፣ ዝናቡም ሳያባራ አንቺን አግኝቶ በቀን ውስጥ ሁለት ሶስት ተረጋጊ፣ ሁለት ሶስት ነው እያባለገ እያጸየፈ ያለው ይሄ ግለሰብና፣ ኦልሞስት እንደዛ አይነት ባህሪ ውስጥ ያለ ሰው ነው እውነት ለመናገርና እኔ እንደዚህ ዲቴል መረጃዎች እንደዚህ ዲቴል ነገራት ወስዳለሁ። ተረጋጋ የኔና ተረጋጋ ይሄ ቀራሽ ለማረጋጋት ሞክሪ። መፍታት ያለብሉ ጉዳይ አንድ ላይ እንፈታለን። ግን ስ ማየት ያለብኝ ነገር ካለ በቃ ልጅ እኮ ነው። አሁን ማየት ያለብሽ ነገር ቃል መገባለሽ ጉዳይ ምንድን ነው መሰለሽ? ኦልሞስት ነገ እሱን እንደማገኘው ቃል ገብቼ ገብቼላታለሁ። እሱን ማውልቼ ነበር ነበርና እቤት ውስጥ እንገኛለን። ይህን ነገር እንዴት ታወቅ? እኔ ውጭ ሀገር ፍቅረኛ አለችሁ። የአምስት አመት ባለቤቱ ኦልሞስት ወደ ሀገር ከወጣች አምስት አመት ሆኗት። እውነት አለ የተጋቡበትን የፍርድ ቤት እንትንም ላሳይሽ ወይን ሸት ትባላለች እና ምንም ማለት አይፈልግም። በቃ እሺ። ለማንኛውም አሁን አንድ ነገር ልተባበርሽ የሚችለው እና ላግዝሽ የሚችለው ነገር ምንድን ነው? ነገ እንደማገኘው ቃል ገብቼ እለታለሁ። ይገባኛል፣ ከባድ ስሜት ነው። ራስሽን አረጋጊና አሁን ወደ ቤት ከተመለሽ ይሄ ሰው ጉዳዩን ሸፋፍ ነው ሊያመልጥ። ስለዚህ እጅ ከፍንጅ መያዝ ከፈለግሽ ነገ እቤቱ እሄዳለሁ፣ ቤቱ አገኘዋለሁ፣ እቤቱ በሚል ብቻ እሺ። ነው አሁን አሁንማ አንቺ ወጣሽ፣ ማንም የለም እቤት ውስጥ። ያው ካሜራ ላይ ላሳይሽ ነው። ልተባበርሽ ነገር የሚችለው ነገር ምንድን ነው? ቃል የምገባልሽ ነገር ስልክሽን ሰጪኝና ነገ እደውልልሻለሁ። በቃ እሱ ሴት በምገብበት ታይ በዛች ነገ ነው እሱ ያልኩት። ስክሽን ጻፊልኝና እንትን ማለት መፍታት የምንችለው ጉዳይ ምናምን እንትን እንለዋለን። ተረጋጊ፣ እራሽን አረጋጊ። እሺ፣ አመሰግናለሁ በጣም። ደውልልሻለሁ። እራሽን አረጋጊ። በጣም ከባድ ነገር እንደሆነ አውቃለሁ። ብቻ እራሽን ለማረጋጋት ሞክሪ። አይዞሽ። ያው የሁለት ዓመት የሶስት ዓመት ፍቅረኛው እንደሆነሽን የተረዳሁት ነው። እኔ እንጃ ምን ማድረግ እንዳለብኝ ምን ማገዝ ምን መርዳት እንዳለብኝ አላቅም። እንግዲህ ጉዳዩን ለማስተካከል ጉዳዩን ለመፍታት እሞክራለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድቆዩ እጋብዛለሁ። ነገ ቤቱ ሄዳለሁ። ማውራት ያለብኝን መጋለጥ ያለብኝን ማሳካት ያለብኝ ጉዳይ ሁሉ ጠይቋለሁ፣ አሳካለሁ፣ አጋልጧለሁ ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ አብራችሁ እንድቆዩ እጋብዛለሁ። ቸር ሰንብቱ። ሰላም ያራዳ ታይምስ ተመልካቾቻችን፣ ኦልሞስት አሁን ቤት ውስጥ ድብቅ ካሜራ አስቀምጬ ነበር እና የተለያዩ ድባብቅ ሴቶች እንደሚመጡ የተለያዩ ሴቶች እንደሚመጣ ያለው ኦልሞስት አሁንም ካሜሬ ካሜራ የቤት ውስጥ ነው የሚገኘው ና ቤት ውስጥ እንዳለች አውቃለሁ። ኦልሞስት አሁን ከመኝታ ቤት ያው ምን ፈጽሞ እንደወጡ ግልጽ ነው እና አሁንም ከቤት እየወጣች እንደሆነ ነው ካሜሬ ድብቅ ካሜሬ እያሳየኛለሁ። ና እውነት ለመናገር የእኔኛ ጥርጣሬ እውነት ነበር ማለት ነው። እውነት ለመናገር እሷ ብቻ አይደለች፣ ምዝ ቤት ውስጥ እየመጣች ያለች ብዙ ሴቶች፣ ብዙ አይነት ሰዎች ነው እየተመላለስ ያሉት። ግን አሁን ካሜሬ ላይ ስገባለኝ፣ እኔም ሰፈሩ አካባቢ በወንክበታ የሚያገኘኋት ልጅ እሷ ናት። ና እሷም ከቤት እየወጣች እንደሆነ ያለው ኦልሞስት ዝናቡም እየጣለ ነው እና የሁሉ ነገር የሚደረገው ለወይኗ ግዴታ ማሳየት ያለብኝ ጉዳይ፣ መናገር ያለብኝ ጉዳይ ከእንደዚ አይነት እሷ ማስወጣት ስላለብኝ ነው። ኔ እያልኩ ያሉት ና ኦልሞስት፣ ልጅቷም አይቻታለሁ፣ ደርሳለች። እስቲ ለማንኛውም አውሪኝ፣ አስጠልኝ፣ አስጠጊኝ ብዬ ለማውራት ለምንትን ለማለት ሞክራለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችን እንዲቆዩ ጋብዛለሁ። ድማማ ድማማ፣ ሰላም። ዝናብ የሆነ አታስጠልኝም? እሺ፣ እኔ እውነት ለመናገር እዚህ አካባቢ ነኝ፣ ግን ትንሽ ሰውም እየጠበቅሁ ስለሆነ ብታቋቁሚኝ። እንዴት ነሽ? በጣም ቆንጆ ነሽ፣ ደስ ያለሽ። አረ ዝናብ፣ እዚህ ዝናብ ላይ መሰለኝ መሄድ። እግዚአብሔር ይገባኛል፣ እኔም እሄዳለሁ። ምን ይላል? አይ የሆነ ደስ ያለሽ ምናምን የሆነ እጅሽ ላይም ቀለበት እያዩ አይደለም ምናምን እና እድል ካለኝ ቢያንስ ልሞክር በየ አይ አይ ቲንግ ካልተሳሳትኩ ከዛ ከፍቅረኛች ቤት ነው እየወጣሽ ያለሽው ነው። ኦኬ እውነት ለመናገር ፍቅረኛሽን አውቋለው። ኦኬ የቅርብ ጓደኛዬ ነው። እና እውነት ለመናገር ደስት ጀስት፣ ግን እውነት ፍቅረኝነቱን ምናምን አስበሽበት ነው የገባችሁት ምናምን የምታወሩት ይወጣላማ ወይስ አረ፣ ነው የሆነ ግራ የገባ ነገር የተሰማኝ ስለሆነ ነውና፣ እውነት ለመናገር መኮንን ጥሩ የሚባል ሰው ምናምን የሆነ ሰው እንዳልሆነ አውቃለሁ። አንተ ስልሽ ይገባኛል፣ ፊልንግሽ ይገባኛል። ምናምን የቀለድክ ነው ወይስ የምሬን ነው? አይኔ፣ ከምሬ ነው። እውነት ለመናገር እኔ የመኮንን የቅርብ ወዳጁ ነው። እና ስለሱ ብዙ ነገር አውቃለሁ። እንትን ጭራሽ ሰላምትም ሲያወረሰ ብቻውም አላውቅም። አዎ፣ አንቺ ማታቅኝም እና ግን መኮንን ከአንቺ ሌላ የተለያዩ ፍቅረኞች፣ የተለያዩ ሴቶች እንደሚያመጣ ቤት ታውቂያለሽ። አባቱ ስነ ስርዓት ዝም እና ከተባለ በጣም ሳይሆን ለአንቺ ማሳየት ይችላል። ያው ይሄ ቤት ውስጥ እሱ ቤት ውስጥ ድብቅ ካሜራ አስቀምጬ ነው የሚገኝ። ያው አንቺ ከመጣት ይችላል በፊት ያለው ሚሞሪል ያለው ነገር ማየት እንችላለን። ሲቀጥል ደግሞ ይሄ ግለሰብ ከአንቺ በፊት፣ ተረጋጊ፣ ተረጋጊ፣ ከአንቺ በፊት ይሄ እቺ ግለሰብ ቤት ውስጥ ይዞ መጥቶ ነበረ። ከእሷ ጋር ግንኙነት ከፈጸሙ በኋላ ነው አንቺን ተቀብሮ አንቺን ያስወጣ። አሁን ደግሞ አምስት ደቂቃ ወይ አስር ደቂቃ ከእኔ ጋር እዚህ ጋር ብቆሚ ሌላ ሴት ትገባለች እና ይሄ ድብቅ ካሜራ መረጃዎች ስላለ ይገባኛል። ተረጋጊ ተረጋጊ ይገባኛል። እኔ እናት ስልሽ ከባድ ነገር ነው፣ እና እባክሽ ተረጋጊ። በእግዚአብሔር አይዞሽ፣ አይዞሽ፣ እባክሽ ተረጋጊ፣ ተረጋጊ። እኔ እናት ኡ በእግዚአብሔር ተረጋጊ እናት። ዝናብም ስለሆነ ተረጋግተሽ ነው እና በና። ይገባኛል፣ እኔ ፊሊንጉ ከባድ እንደሆነ አሁን ይሄ ነገር ማመን እንደሚከብሽ ይገባኛል። ግን ቀራሽና አረጋጊና፣ ኦልሞስት አሁን ወደ የት ነው የምትገኘው? ሰው እንዳሉ እናውቃለሁ፣ ግን በቃ ራሽን አረጋጊና እኔ ግን አንድ ነገር ለመተባበርና ኢቭን ነው አይምሮሽም እንዲረጋጋልሽ አንድ ነገር ልተባበርሽ። ነገ ሰርፕራይዝ አለ ብዬ እንደማገኘው ቃል ገብቼላታለሁ። እሱን አግኝቼው አውሪቼው ነበር እና ካንቺ በሌላ ብዙ አይነት ሴቶችንም እንደሚያወራ ቤት እንደሚያመጣ ሳይችሻለሁ። ና ነገ አንቺንም ጨምሮ ካንቺ ሌላ የሚመጡ ሴቶችንም ማገኝ ከሆነ አገኘው ማላገኝ ከሆነ ግን አንቺም እዛ ቤት ውስጥ ይዤ መጥቼ ውጭ ሀገርም ፍቅረኛ እንዳለው ብዙ ነገር እንዳለው ነው የሚታወቀው። ና እዛው ለማጋፈጥ፣ ለማዋራት፣ ለማዋጣጣት ትሞክርልሻል። አሁን ተነጋጊ ነው ወደ ቤት ይዤ ነገ እደውልልሻለሁ። በምደውልብሽ ሰዓት ከአንቺ መተሽ ያለውን ነገር እዛው ከሱ ጋር ፊት ለፊት ምን አወራው ይሆናል። ይገባኛል። እንኪ እንኪ እንጥላሽን ያዥ። ታይምሽን አልጋፋና፣ ስልክሽን ልውሰድ ካላስቸገርኩሽ፣ እና ስልክሽን ከወሰድኩ በኋላ ጀስት በቃ እንትን ምናምን ብዬ ምናምን እንትን እላሉ። እሺ፣ አመሰግናለሁ። እሺ፣ አይዞሽ እንግዲህ ተመልካቾቻችን በጣም አይለኛ የሚባል ዝናብ እየዘነበ ነው የሚገኘው። ለማውራት፣ ለመጠጋት፣ ለመቅረብ ሞክር ያለው ኦልሞስ፣ እሷ ምን የምታውቀው ነገር የለም ይው፣ ዝናቡም እያዘነበ ነው ያለ። ይህ ነገር ለሱ ተብሎ አጸያፊ ወንጀል በአጸያፊ ነገር የሚሰራ ነገር ነው። አይ ነው ምን ማድረግ ምን መዳት ምን ማድረግ እንዳለብኝ አላውቅም። እሷ እንዳልኳት ሌላ ሴት ማገኝ ከሆነ አምስት ስድስት ሴት አድርጌ እቤት ውስጥ ይዤ መጥቼ ለማዋረድ፣ ለማጋፈጥ፣ ለመጠየቅ ሞክራለው። እንግዲህ እስከ ሰርፕራይዙ እስከ ነገ እርሱንና እነዚህ የሚያሰቃያቸውን ሴቶች እስከምናገኝበት ድረስ አብራችሁ እንዲቆዩ ይጋብዛለሁ። መልካም ቆይታ።